ከካፒታል ገበያ የመሳተፍ ሊስትድ የመሆን ፍላጎት አላቸው። ይሄ ከሌሎች የፋይናንስ አማራጮቻቸው ጋር ሲነጻጸር በጣም ተቀራራቢ ነው። ወደ 23 በመቶ የሚሆኑት የሪቴንድ ኤርኒንግ ወይም የራስን ትርፍ እንደ ፋይናንስ መጠቀም የእድገት መነሻ መሆኑን እንዲያገለግላቸው ይፈልጋሉ። ከባንክ መበደር ሚፈልጉትም ይህን ያህል ወደ 223 አካባቢ ናቸው። ከዛ ደግሞ ካፒታል ገበያን በትኩረት ተረድተውት ትኩረት ሰጥተውት ደግሞ እንደ አማራጭ የፋይናንስ መንገድ እያዩት እንደሆነ መገንዘብ ችለናል። ዘመናዊነት በተለይ የኩባንያ አስተዳደር የፋይናንስ ሪፖርት ግልጸኝነትን በተመለከተ እስከዛሬ የነበረው ልምድ ሕግ አስገዳጅ የሆኑ የሕግ ድንጋጌዎችን ለማሟላት ነው። ኩባንያዎች የታክስ የኦዲት እና የመሳሰሉ የሕግ ግዴታዎችን ለማሟላት ነው ኩባንያዎቸውን ሲያደራጁ የነበረው። አሁን ግን ከዛ በተጨማሪ በተለይ ፋይናንስ ለማግኘት ይሄ ፋይናንስ ምንለው ደግሞ ካፒታል ገበያ ላይ መጥቶ ሰነደ ሙዓለ ንዋዮች ላይ ወይም ስቶክ ማርኬት ላይ መጥቶ ሊስትድ ለመሆን ብቻ ሳይሆን የባንክ ብድርም ለማግኘት፣ አጋሮችን ለማግኘት የፕራይቬት ኤኩቲ ጆይንት ቬንቸር ምንላቸውንም ማለት ነው ለማግኘት ተጨማሪ የኢንስቲሽኖችን ፋይናንስ ዛሬ የነበረው መድረክ ላይ ለምሳሌ የአይኤፍሲ ተወካዮች እንዴት አይኤፍሲ ብድር እንደሚሰጥ እና አብሮ ከድርጅቶች ጋር እንደሚሰራ ይህን ለማድረግ ደግሞ የውስጥ አደረጃጀትን ዘመናዊ ማድረግ እንደሚያስፈልግ አስቀምጧልና እስከዛሬ የነበረው የቤተሰብ ኩባንያዎች ትኩረት ሕግ የሚያስገድዳቸውን ጉዳዮች ላይ ትኩረት ሰጥተው እሱን ለማሟላት ሰሩ የነበረው፣ አሁን ደግሞ ለማደግ እና ለመሻሻል የሚያስፈልጉ የዘመናዊነት ምንላቸው እዛ ካቴጎሪ ውስጥ ምንከታቸው አሰራሮችን እንዲያስተዋውቁ ነው። ስናደረግ የነበረው ይሄ ይሄን ለማድረግ አንድ የራሳቸው ማቹሪቲ ይጠይቁ ነበር። ስለዚህ የዛሬ 30 ዓመት ስለዘመናዊ የቤተሰብ ኩባንያ ላናወራ እንችላለን። በበቂ ሁኔታ የቤተሰብ ኩባንያዎች አልነበሩም። ኢኮኖሚው ጠባብ ነበር። አሁን ግን ሰፋ ያለ ኢኮኖሚ፣ ሰፋ ያለ ፍላጎት አለ። ሁለት አገልግሎት ሰጪዎች፣ ተሞክሮዎችም እየተስፋፉ ይመጣሉ። ስለዚህ እነሱ በሌሉበት ወቅት ኩባንያዎቹን ዘምኑ ብሎ ለመናገር የሚከብድ ነበር። አሁን እንደምታዩት ዓለም በሉላዊነት ዘመን የተለያየ ሀገሮችን ልምዶችና ተሞክሮች በቀላሉ መቅሰም ይቻላል። ዛሬ እንኳ እንዳያችሁት ከአውሮፓ ዩኒቨርሲቲዎች ውስጥ የመጡ መምህራን ስለ የአውሮፓ የቤተሰብ ድርጅቶችም እንዴት ራሳቸውን የአውሮፓ ኩባንያዎችም ራሳቸውን ዘመናዊ እንደሚያደርጉ ልምድ ሲያካፍሉ ነበር።